ቅድስት እንግዲህ ስለ ብሩክ ያገኘችው አዲስ መረጃ አለ። ይህም መረጃ እንግዲህ ደብዳቤ ተጽፎለት ደብዳቤው እንግዲህ በጣም አስፈሪ ሆኖ ተገኝቷል። ነገር ግን ዝና ያንን ሁለት ጊዜ እንዴት ነው ሙከራ ያደረጉብን፣ ዝናም እንግዲህ ለምንድን ነው ለሁለተኛ ጊዜ የመግደል ሙከራ የሚያደርጉብኝ በማለት ይይዛ ተነበረ እንግዲህ ዝና በጣም ከማሌት ጋር ያደረጋቸውን ነገሮች እንዲሁም ደግሞ ሴት ሲሰድባት እንደነበረ በሙሉ እያንዳንዱ ይቅርታ ጠይቋታል። ማለት ነው ማለት አንቺ በጣም አስተዋይ እና ጎበዝ ሴት ነሽ፣ ጀግና ነሽ፣ ዛሬማ በቃ ታሪክ ሰርተሻል በማለት እንግዲህ ላይ ያንዳንዱ ነገር ይቅርታ ጠይቋታል። እንግዲህ እሷም በጣም ደስ ብሏት በሁኔታው ምናምን ተመችቷት በቃ ፈገግ እያለች ነበረ። ካሁን በኋላማ ብዙ ነገር ምናደርግልህ ሁል ጊዜ እንደዚህ በጣም ማስደሰት ከሆነ እንዲሁም ደግሞ ሰራዎችን ከወደድክልኝማ በቃ ሰራለሁ በማለት ነው የመለሰችለት። በእርግጥ እንግዲህ ሀሳቡን ስለነገረችው ነው ጎበዝና ይቅርታ ብሎ ይጠይቃት፣ ነገር ግን እሱ የራሱ ሀሳብ ነበረው። ማሬትም እንግዲህ ከነመድብል ገንዘብ ከወሰደች በኋላ መጨረሻ ላይ ሽምጥጥ አድርጋ ነው የካደቻቸው። ገንዘቡን ከወሰደችው በኋላ ምንድን ነው ያደረገችው? ዝናን አምጭልኝ እንደተባባሩት እንደተነጋገሩት አይደለም የነበረ ስራዋ ስራ ሁሉ ገንዘባቸውን ወስዳ ከበላች ከጠጣች በኋላ ግን ተመልሰ ምንድን ያደረገችው ለዝና እነሱን አግተሽ አምጫቸው ተብዬን ወይም ደግሞ አሳግተሽ አምጭልኝ ብለው ነው በማለት ሁሉም ነገር ተነግረዋለች። ይህኔ እንግዲህ ዝና በጣም አሪፍ እኮ በዝነሽ፣ በቃ ዘዋላማ ከኔ ጋር መሆን ያለብሽ የሚገባሽም ቦታሽም እኔ ጋር ስለሆነ አደንቅሻለሁ በማለት እንግዲህ እሷን እያደናነቃት እንዲሁም ደግሞ ጥሩ ነሽ ጎበዝ እያለ እያደናነቃት ነበረ። ይሁን እንጂ ዝና እየሰከረ መስሎ ወጥቶ ነበረ። ሁላችንም አይተናል፣ የእውነትም ሰግሯል ብለን ነበር። ነገር ግን ያልጠበቅነው ነገር የሆነ ግን እሱ ያጭቆረበረቸው ነበረ። ሁሉንም እንደ አጋጣሚ የሆንና መድብልን ይደበድበዋል። መድብል እንግዲህ ከሞት ነው ያመለጠው። ከትንሽ እንግዲህ እዛ ድንጋይ ላይ ወድቆ ከሞት ማምለጥ ማለት እንግዲህ በጣም ከባድ ነገር ነው። እንዲሁም ደግሞ ጎበዝ ነው። ይሁን እንጂ ራሱን አንስቶ ከቆየ በኋላ ከትንሽ ደቂቃ በኋላ እንግዲህ ወዲያውኑ ብድግልና በእርግጫ ማለት እንግዲህ በካልች ይረዋል። ዝናን ዝናን እንግዲህ አንስቶ መሬት ላይ ነው የፈጠፈጠው ማለት ነው። ዝና በሰከንዶች ውስጥ እኔን አታውቁኝ እኔ ማለት ዝና ነኝ እያለ ሲጎረርባቸው እንዲሁም ደግሞ ማሌት ራሱ ዝና ስላልተሸነፈ በጣም ደስ ብሏት። በተለይ ደግሞ መድብል መሬት ላይ ሲወድቅ እንዴት እንደተደሰተች የሆነች አልተሳካላት፣ ያው እንግዲህ ወድቋል ብላ በጣም ደስ ብላት እያሳቀች እያለ ወዲያውኑ መድብል ብድግልና በቃ ያፈርጠዋል ከመሬት ጋር ትላላችሁ፣ ኦ ትላላችሁ። የሚገርም ትዕይንት ነበረ። ዛሬ ምሳሌ ድራማ ላይ እየተከታተል ነው እያየን ነው። የሚያስቁ የሚያስፈሩ፣ የሚያስደነግጡ ነገሮች እየተካሄዱበት ነው። በሌላ በኩል እንግዲህ ያው መጀመሪያ መድበል ሲመተው ዝናን እንግዲህ ማህሌት ድንጋይ አንስታ የመድበልን ጭንቅላት እትመተው ስትል ሞገስ ደርሶልን ነበረ ግን ሞገስ ግን መጀመሪያ መድብልን እንደመታው ሲወድቅ ፈርቶ ነበር ለማምለጥ የሞከረው። ያሳዝናል፣ የሞገስ ነገር በቃ ሞገስ መቼ ነው ደፋ ጀግራ የሚሆነው? ሁሌ መሸሽ፣ ሁሌ ከሰው ጀርባ አረሻም ነው። ግን እሱም ቢሆን ባቅሙ መሀሌትን አሯሯጣታል ማለት ነው። መሀሌት አሁን እንደዛ መዝናን እየደበደበው ከጀርባ መታ ጭንቅላትን ብትለው ኑሮ የሆነ በጣም የሚጎዳ ነበረ። ይሁን እንጂ አድኖታል እነሱም ሁለቶችም ተሯሯጠዋል። አሯሯጣቸው በጣም ያስቅ ነበረ። እንግዲህ ድንጋይ ሁለቶች በቃ የሆነ ዶሮ አይደል ዶሮሽ እንደምትሉ ማለት ነው። ልክ እንደዛ ሲሮረት ነበረው። ማህሌትም ደንግጣ ወደ ቤቷ ከሄደች በኋላ ከኤፍራታ ጋር ከጎርም ያመለት ኩልሽ ኤፍራታዬ በማለት ፍራቸዋን ተገልጽላታለች ጽላታለች። ምን ሆነሽ ነው ነገሩ ስትላት፣ ደግሞ ምንም አልሆነ በማለት እንደሻ ነቀጠቻ። ወዲህ ሆኑ ስልክ ይደውላታል። ይህኔ ተርበተበተች ተንቀጠቀጠች። ምክንያቱም እየጩ በጣም ከባድ ነገር አለ ግን ዝና ራሱን ከመሳቱ በፊት ስልክ ደውሎ ለካሊብ ሙሴሳ እኔ አግኝቼዋለሁ ልጁ ነው ደፍሮኛል ነው ውሰዱት ምናም እያለበት በመኪና ከዛ ወዲያውኑ እንግዲህ መድብልም እዚህ ቦታ መምለጥ አለብን ይልና ያመልጣሉ። ልክ እንዳሉት እንግዲህ መኪናው ራሱ መጥቶ ዝናን ለመውሰድ መጡ። እንጂ ኤፍራታ አሁንም ከምድብል ጋር ያላትን ግንኙነት አላቋረጠችም። እንዲሁም ከሱ ጋር እንደምሰራ ማንም አላወቀም። በዚህ ጉዳይ እንዴት ነው ማሌት የትናት እያለ ያጣራታል። እንግዲህ እኔ ጥቁር አስሞቼ እያለ ሁሉም ነገር ያባብላታል። ቢሆንም እሺ ብላ እየሰራች ነው ያለችው። እንግዲህ መድብል ወደ ቤት ከተመለሰ በኋላ ይች ውሻ እንዴት ነው ብደፈኝ የካደች ለምን አሳያታለው፣ ገላታለው እያለ በጣም እየዛትና እየፎከረ ነበር ያለው። ይሁን እንጂ ስልክ ስደውላት አታነሳም ነበረ። እኔ መድብል አይደለም አላወቀችኝም ይላል። ይሁን እንጂ ጣት ሆነና ሞገስና ሉላ እንግዲህ እንዴት ሆነ ተሳካላችሁ? ብላ ስጠይቃችሁ አይ የተሳካልን ብህ የለም በቃ ትናንትና ከሞት ነው የምናመልጠው፣ መብል ይላታል። ይህ ነገረችሁ ነበር አይቻልም፣ ይልቅ እራሳችን ነፃ እናውጣ ከዚህ ነገር ተው አቁም፣ ከሀገር ነው ጣያለችሁ እሱ ደግሞ በጭራሽ ወንድሜ እንደዚ ጠፍቶ አልሄድም እያላት ነው ሉላ ግን እናምልጥ እያለችው ነው ይሁን እንጂ እሺ በቃ ይባባሉ ና በቃ ይተኛሉ ማለት ነው። እንግዲህ ጥዋት የሆንና ደግሞ ዝናና ማለት የተወተራቸው ማቤት ቤተራቸው ወክ እያረጉ በጣም ተደብቀው ነበር የሚሄዱት እዛ አካባቢ ጥንቃቄ አድርጊሽ የሆነ ቦታ በቃ ራሽን ጠብቂ፣ ይላታል። ቆይ ግን አንተ ስለ ሞሆን ብሩክ ወይም ደግሞ ስለ ሁሉ ነገር የምታውቀው ነገር አለ ነገር ስትለው ማውቀው ነገር የለም ደግሞ አጠይቂ ብዬ ስንት የጠየቅኩሽ ይላታል። እሺ ጠይቀም በማለት ወደ ካፌ ይገባሉ። ዝና ግን በጣም ፈርቶ ነበረ። ግራ ቀኙን እያየ ነው የገባው። እንግዲህ ወደዛ ካፌ ለምን እንደሆን አይታወቅም። ከገቡ በኋላ እንግዲህ ያው ማውራት ጀመሩ። ያውለት አሁንኛ አንድ ነገር ማድረግ አለብን። እነሱ ማጥቃት አለብን። የእኔም ምክር መስማት አለብኝ እያለች እንግዲህ መሀሌት ሄድ ቁጭ ብት ትጮኸች ነው ያለ። እሱ ደግሞ በቃ ከዚህ በኋላ እኔ በአንቺ ሀሳብ ነው የምንመራው። ጎበዝ ምሽጌ ላይ ደግሞ ምቃት አለ። እንግዲህ የልብ ልብስ ተሰጣት መሀሌት ባሰባት። በቃ ወሬ ለማቃጠር ምንም ባሰባት ተደሰተች። እንግዲህ አውሳ ስለምትወደው ዝና ያቀረባት መስሏት በጣም ደስ ብሏት ነበረ። ይሁን እንጂ በይ በይ እንግዲህ ያው አንቺ ጋር ሀሳቦች እንለዋወጣለን። ማታ በጣም ጥሩ ስራን እንዲሰራሹ እንኳን ነገርሽ፣ በማለት እንግዲህ ሁሉም ምስጢር ስለነገረችው አመስግኗታል፣ ይቅርታን ጠይቋል። ይቅርተው የእውነት የሆኑ ውሸት ግን ምን የሚታወቅ ነገር የለም። ግን ከዚህ በኋላ እስከ ዛሬ ከምንሰራቸው ስራዎች መካከል በጣም ከባድ ከባድ ከባድ የሚሆኑ ስራዎች ወደፊታችን ይመጣሉ። እነሱ ስራዎች ለመስራት ደግሞ መጋፈጥ አለብንና ለማን እንዳትናገር እያለሁ ያሳስባታል። በሌላ በኩል እንግዲህ ምሳሌ ምን አማረሽ ልስራልሽ ስትላት እንግዲህ አሁን ላይ ብሩክ ከወጣ ጀምሮ ቤታቸው ቁስቁል ብሏል። ምንም አይነት ምግብ የለም ማለት ይቻላል። እንግዲህ እያንዳንዱ ቁርስ የሚያመጣላቸው ነገር እሱ ነበረ። እሱ ከወጣ በኋላ መድብል ያገዛቸው ነበር። መድብል ደግሞ ያች መሀል ላይ ታራቁተዋለች፣ እንደዛ ልትከደው ነገር ማለት ነው ያለ የሌለውን ወስዳበታለች። ስለዚህ ቅድስት እኔ ያማረው ስጋ ነው ስትላት፣ ቅድስት ደግሞ የታምጣ ስጋ እሺ በቃ ወዴት ነው የማመጣ፣ ይሄን ገንዘብ በማለት በሀሳብ ስንጠራለች። ምን ነው የለም፣ እንዴ አረ ችግር የለም፣ በቃ እኔ አመጣልሽ አሉ አታስቢ፣ ይልቅ እዚህ ቤት ቆይኝ እና ወጥቼ ገዝቼልሽ እመጣለሁ ትላታለች። ባዶ ቤት ጥላት ትሄዳለች። እንግዲህ ጥላት ከሄደች በኋላ ደግሞ ምንድን ነው የተጠበቃት፣ መንገድ ላይ ሰው ታገኝና፣ በቃ ደላላ ነው። ከዛ ደላላ ጋር የተወሰነ ገንዘብ ስጠኝ ስጋ የምገዛበት ልጅ አለችኝ ትለዋለች። ቤቱ ክሬኑ ምንድን ነው ይላታል። ክሬኑ ይላታል። ከዛ በቃ ሁሉም ነገር ከሰጣት በኋላ መቶ ደግሞ ያው ጥርቅ አርጎ ይበላዋል። የሚገርም ነው እኮ ምሳሌ ሰበላ ዳጣ እናቱ ጥርቅ አርገው ብልት ደላለው፣ ግን በጣም የሚንቀሸቀሽ ነው። አልወደድኩትም። እንግዲህ ቅድስትን ፏፏ ቀጭ ብሎ እንዳይሸጣት እንዳይሸጣት። እንዳጋጣሚ ሆና ዳጣ ከነሱ ቤት ነበረች እና እሷም ጥርቅ አርጋ አበላቸው። ስታየው እንዲህ አይነት ሀዘን የሚሰራ ማን ምንድን ያጓደኛዋ ደግሞ ማለት ነው። አንተ ምንድን ነው እያለ ይጠራታል። ልክ እንደ ወንድ ማለት ነው። እቃሽ ካለ ለምን አንሸጠውም? በጣም ሀብታም ሀብታም ሰዎች አሉ ይላታል። እንዳጣ በዚህማ አልስማምም ትላለች። እንዲሁም ህዝቤት ቤት የመጣሁት እቃ ፈልጌ ነው እና እሱም ሰባት መቶ ብር ስለሰጠዋት ከሸጠች ላይ በኋላ ንም መውጣ ይለናል። አልወጣም ይላታል። እኔ አባቴ ያስልክልታለሁ በቃ ሰባት መቶ ብር ምናምን ደግሞ በልታ አይደለም። እስካሁን ያቃጠልኩት ጊዜ በቃ በልታ ይበታት ስትላ እሺ ብሎ ይወጣል። አባት እንዴት ነው ቸካስ ነገር አይፈልግም ብሎ ወደ ዳጣ ይዞራል፣ ማለት ነው ዳጣ አባት የተከበረ አባት መስራት ይኑር እያለችው ነው። እሺ በቃ ችግር የለም በማለት ጠረጋ አድርጎ ከበላ በኋላ ከቤት ወጥቶ ይሄዳል ማለት ነው። ከቤት ከወጣ በኋላ እንግዲህ አጀሪት ምሳሌ አልበላችሁም ተኝታለኝ። ወዲያውኑ ቅድስት ወደ ስራት ትገባለች። መኝታ ክፍሉ ስታጸዳዳ ደብዳቤ ታገኛለች። እንግዲህ መድብልም ለሞገስ ደውሎ ዛሬ የመጨረሻ ቀን ነው ዝና በቃ በዚች ዓለም ይሰናበታል በማለት ሽኩጡን ይዞ አቃውሎ እየጠበቀው ነው ሞገስ ባክ እንደዚህ አይነት ነገር ማድረግ የለብም፣ ጠብቀኝ ይለዋል። እሱ ደግሞ የራስ ጉዳይ በማለት እንግዲህ ይዞታል። ወዲህ አሁኑ ደብዳቤውን ከነበበችው በኋላ በጣም እየተንቀጠቀጠች እና እየፈራች ስልክ ስደውል ምንም ይደውል ያነሳ ነገር የለም ዘግቶታል። እንግዲህ ዝና ካለበት ካፌ ውስጥ ፊት ለፊት ዶሮ ሊጋፈጠው ወስኗል። ቅድስት ግን ያገኘችው ደብዳቤ ምን ሊሆን ይችላል? በጣም ያስደነግጥ ነው። በዛረብዳችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።